ማጋውዶቼ እንዴት አመሻችሁ? አይኑን ለጥፎይ መጣ ቢታኔ እንዴት ነሽ? እግዚአብሔር ይመስገን ውዶች። አንድ ሰው ሀይሚ ተከታሪ ብራችሁ እንዳታለብሱ አውቀው እየተዋወሉ ነው። ልጁ ላይፍ ላይ ላይ ሙድ የያዛችሁ እንደዛ ሙድ ነው የሚያዘው ልጁ ላይ

እውነቴን እኮ ነው። እሷን ለማይመች ከመች ፊቷን አያለው እያልኩ ሰው ፊቷን በጸጉሩ አሸፍነው። ይህ ጸጉር ለሱ ነው መሰለኝ። ይህ ጸጉር መነሳት አለበት፣ ይነሳ እንበል። ይህ ጸጉር ከነሳ እኔ ማውቀው ከሆነ ነው። አይኗን ይኸውልሽ ባይ እንደ መጣ ሰው ምንም አልሆነችም። አይሞኝ እግዚአብሔር አውቃ ነው ሸቃሎችአራ ምንም አልሆነችም። ድራማ መሆኑን አይታወቀችም። ትናንትና ማታችን ባይ ላይ ገብቶ

ሰርተሽ አለ አይደለም ቪዲዮ አንቺ ነሽ የሰራሽው እ ምን ብለህ አንቺ ነሽ አንቺ አንቺ ነሽ የሰራሽው ቪዲዮ የምን ቪዲዮ በድምጽ የሰራሽው በድምጽ የሰራሽው ምን ምን ቪዲዮ ምን ብለህ አይ በቃ እሱ አይደለችም ማለት ነው። በቃ አይ አይ አቡ ናት አቡ ናት የሰራች እ ቪዲዮ ያሳየኝ ነው በእኛ ላይ ገልብጦ ምናምን ያለች የሰራች አቡ ናት። አይ አይደለም። ምንድነው ስትመታው አላሳየህንም ምናምን ብላ ሰርታ ነበር። አሁን በጨለማ ነው እንዲህ መታው ብላ ምናምን አስቀኛለች፣ እና በጣም ነሳኩባት እኔ ደግሞ እንዴ ስለሆነ እናንተ ሞድ ያዙ። ኦኬ፣ ደግሞ እኮ እንትና እኔ እኮ እኔና ጨርሰናል እያለ

እንደዚያ በይ እንጂ፣ ይሄዳል ብላ ትነሳለች። ይሄዳል ብላ ይቃይ ምናምን ይዛ ትነሳለች። ግን ከዛ ይከለክላል። የዛሬው ምንድን ነው ያለው? አይኗን ታመመች። ሀይሚ አይኗን ታመመች ወይ ላእ ምንድን ነው ሙ ነበረ። እናንተ የዛሬ ቪዲዮ ፕራንክ ነው። እኔ ግን ፕራንክ እየመሰለኝ አይደለም። ዛሬ ደነገጥኩ። ዛሬ ፕራንክ ነበረ ያልኩት ሀይሚያ አልቅ ሳይሆን አይደለም። ስማ ደለ ብሩኬ ከወንዴ ገተኝቻለሁ ብለ ያለቀሰችውን ቤት እስኪ ደ ስሙ፣ ስሙ አንድ ነገር ልንገራችሁ። እዛ ግን አያስቅም። እዛ ይሄ ቪዲዮዋቸው ላይ አያስቅም ግን እዚህ ያጥተው እርገጠው እርገጠ ይላሉ። ወላይ ላይ ሲያስቅ፣ ቲክቶክ ላይ ወን ላይ ሲያስቅ በእኛ ላይ ሙድ ያዙ። ለእናንተ ሙድ ያዙ። ዳኒ ላይ እንደሆናችሁ አታውቁም። ዳኒ ሚስጢር አሳይቶል ብላ ቁጭ አለች። ብቻ ነገ ልጁ

አቤታ እኔ ብቻ ሴት አምጡብን ሴትን ያቺ ሴት ብቻትትን እኛ ሴት እንዳይመጣ እንጂ ዛሬ ሴት የለም። አሁን ሴት የለም። አሁን ሴት የለም። አይሚ አይሚ ውጭ ጋር ሄዳለሁ ብላለች። ውጭ ውጭ ወጣለሁ እዚያ ጋር ሊቀመጥም ብላለች አለ ከሴት የለም። ከዛ ብሩክዬ በመኪናው ፈጣን ይሄድና ሻንጣውን ይቀበልና እኔ ስማላለይ ጉዴ እኔ እንጥለሽ ወዴት ወደነ፣ ሌላ ሌላ፣ አይ እንደው በእናትሽ ፋ አይ በሉና፣ እንደው የሚያስቅ የሚያስቅ ግብ ግብ ያለው ነገር ያምጡ። ልጁም አልተመታ፣ ዝም ብለው የምን መመታት ነው?

ምን አውቄ ነው? ያው ቪዲዮ ላይ ብታይኝ ይኸው እየተኮስኩ አሳይሻለሁ። ጌታንስ ወይ ጉድ ልብሱን አቃጥል ያለው ያልሽውትን ነገር ነው እንጂ ተኩሱን ማ ሁሉም እንደዛሽ አቃጠልኳ አቃጠልኩ፣ ምን ላድርግ፣ አቃጠልኩ። ይኸው የሙዬም እየተኮሰ ይኸው። ቆይ ቆይ ደግሞ ረኔ ማሳይሻለሁ። ማሪ ይኸው እኔ እኔ አስቆይ አሳይሻለሁ ውዴ።

አውቄ ነው ያስወጣኋቸው። ሁሉንም አውቄ ነው ያስወጣኋቸው ነው እኔ ቸው እኔ እስከሚያወራ ድረስ አንድ ሰው መጠበቅ አለ ሁሉም

እኔ ነው ውዬ አይደለሽም የአረቢ ዘይድ ነኝ እያለ ባሪያ ዛ ዘይድ ነይ ብቻ ጥሪያት በዘይድ ጥሪያት ሌላውን ተይው። እራሱ እንደ አንዴ ከተወራ በቂ እኮ ነው። በቃ ድራማ ነው ምናምን ከተባለ በቂ ነው። አይደለም እኔ አይመስለኝም። ሌላውን ያው አሁን አይደለም እንደ አንዴ ከተወራ በቂ አይደል እንደ

ያው ከናሽን ዘሃዲ አይደል የኤፍሬም እንትና ልጅ የበድኩ ያከስቱ ልጅ የበድኩ ገብቷቸው፣ ይኸውልሽ የሆነ የሆነው ነገር አይተዋል፣ እነሱ አይተዋል፣ እንደኛ ቁጭ ብለው አይተዋል። አይተው መልሰው መጥተው አንቺ ይጠይቁሻል። አሁን ዛሬ ምንም አላልኩም፣ ምንም ልል አልፈልግም መጥፎ ቃል ስላልሰማሁም ያው ቤት ያትንጭ ምናምን ምናምን እንትን ምናምን የሚለው እኔ ንገሪኝ፣ አብራሪ ይለኛል። ምንድን ነው የማብራራው? እኔ አብራሪ አንቺ ከአንቺ ለበቃል አለችም። መጨረሻ ላይ ደግሞ ሸክም ሁኜብህ ነበር እንዲያለች እዛ ላይ በጣም ይደብራል እናልኩት። ትናንት ራሱ ወዲህ ሀይሚ ነው የምታዳይው ያለች ዝሁ ቤት አንቺው ቤት ሲሞ መጀመሪያ ነው የማውርዳት ነበር ይሄ ማዲያላ መስሮ ተታየ ሻዋ ያለለው ሀይሚን ነው ወዳታለው እኮት እነሱ ዶላር ጨምሯል ዶላራቸው ለምን መሰለሽ የቤት ኪራይ ጨምሮባቸዋል ሰማይ ጥጎ ነዋል እና በዚህ ቢዳበ ነው የሚወስድ እኮ አንድ ነገር ማሰብ ያለብን ይሄ ነገር ይደብራል። ቃላቸው የሚወጣው ቃል ታልኮ ደግሞ ያን ቃል ነው የሚያስፈራረኝ እኮ ያንን ቃል ባይናገር ነው ያልኩት እኔ፣ ራሱ ትናንትና ያ ቃል ደብሮኛል። እዛ እዛ ቦታ እኔም እኮ እኔም እኮ ነው ያልኩት። ዛሬ ይስቀናል። በቃ ተዋቸው።

ኡርኪ አራት ቀን አምስት ቀን ተወጣ።